ሀያኛው የሌበር ቤዝድ ዓለም አቀፍ ቀጠናዊ ኮንፈረንስ በአዲስ አበባ የፊታችን ግንቦት ወር አጋማሽ ላይ ሊካሄድ ነው። ኮንፈረንሱ የከተማና መሰረተ ልማት ሚኒስቴር ከዓለም አቀፍ የላባ አደሮች ድርጅት ጋር በመተባበር ያዘጋጁት ነው ተብሏል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ልታደርሰን ባልደረባችን ሳራ ስዩም እዚህ ስቱዲዮችን ተገኝታለች። ከእሷ ጋር አጠር ያለ ቆይታ አደርጋሉ። እንደምን ዋልሽ። እንደምን ዋልክ በረከት። እንደው ይህ መድረክ በዋነኛነት መግለጫውም ስለተሰጠ ኮንፈረንሱ ምን ምን ጉዳዮችን ያካተተ ነው? ምንድነው የሚከ ተከናወ ነው የሚለውን ነገር ቀዳሚ ጥያቄያችንን አርገ ነው እንነሳ። እሺ፣ የመጀመሪያው ጥያቄን ከመመለሴ በፊት እንግዲህ ይሄ ኮንፈረንስ በአመት ሁለቴ፣ በሁለት አመት አንዴ የሚካሄድ ኮንፈረንስ ነው። የሀገራትን እድገት በተለይ ደግሞ ሰራተኞቻቸውን የሚይዙበት መንገድ ለአካባቢ ጥበቃ ያላቸውን አስተዋጽኦ ምንድን ነው የሚለውን ታሳቢ በማድረግ ነው እንግዲህ ሀገራቶቹ የሚመረጡት። ኢትዮጵያም እሱን ታሳቢ በማድረግ አሁን እያስመዘገበችው ያለውን እድገት እና በተለይ ደግሞ የአካባቢ ጥበቃን የሚጠብቁ ለአየር ንብረት የማይበገር ኢኮኖሚ ከመገንባት አንጻር የያዘቻቸውን እቅዶች ከማስፈጸም አንጻር እየሰራቻቸው ያለችውን ስራ ታሳቢ በማድረግ ነው እንግዲህ አብላጫ ድምጽ ኢትዮጵያ የተመረጠችው ሀገራችን እንግዲህ ከፍተኛ የህዝብ ቁጥሯ ሰራተኛ የሚባል እንደሆነ ይታወቃል። እንግዲህ እሱንም ታሳቢ በማድረግ የተለያዩ ሀሳቦች ይነሱበታል ተብሎ ነው የሚጠበቀው። ይሄ ኮንፈረንስ ከግንቦት 11 እስከ 15 የሚካሄድ ነው እንግዲህ። እሱ ሲካሄድ ከ1500 በላይ ተሳታፊዎች ከ50 በላይ ሀገሮች ይሳተፋሉ ተብሎ ይጠበቃል። አጠቃላይ ሁነቱ ወይም ደግሞ ኮንፈረንሱ ምን ምን ይዟል የሚለውን እንግዲህ ሚኒስትሯ ወይዘሮ ጫልቱ ሳኒ ያነሱትን ተከታትለን እንመለስ። ትልቅ አህጉራዊ ኢቨንት ነው እንግዲህ ልናዘጋጅ እየሄድን ያለ ነው። የዚህም የኢቨንቱ ጉዳይ የሌበር ቤዝድ ፕራክቲሽነርስ ኮንፈረንስ ነው የሚባለው። ዋናው የዚህ ኮንፈረንስ ወይም ደግሞ አህጉራዊ ኮንፈረንስ ትኩረት ሀገራችን የሚተገብሯቸው ወይም ደግሞ ሀገራት ሁሉ የሚተገብሯቸው ተግባራት የመሰረተ ልማትና ሌሎች ፕሮግራሞች እንዴት የሰው ኃይልን በስፋት በጥራት እና በዘላቂነት ይጠቀማሉ የሚለውን ከግምት ውስጥ በከፍተኛ ደረጃ የሚያስገባ ነው። ይህ ብቻ ሳይሆን እንዴት ዘላቂና ደህንነቱ የተጠበቀ ደግሞ የስራ እድል የስራ አካባቢና ምቹ የስራ እድሎችን ይፈጥራል ከሰው ኃይል አጠቃቀም አኳያ የሚል ጉዳይ በትኩረት የሚይዝ ነው የሚሆነው እየተከተለን ያለነው የእድገት አማራጭ በተለይ ሁሉም ሰው ሊጠቀምበት በሚያስችልበት ደረጃ ተጠቃሚ ማድረግ የሚችል ዛሬ የተሰርቶ ነገር የሚፈርስ ሳይሆን ሰስቴይን ማድረግ የሚችሉ መሰረተ ልማቶችን ከማቅረብ አኳያም ትልቅ ትርጉም ያለው ስለሆነ እንግዲህ በዚህ ሂደት ደግሞ ከውጭ የሚመጡ ለኢትዮጵያ ምናልባት ለመጀመሪያ ጊዜ የሚቀላቀሉ ሊኖሩ ይችላሉ። ከአሁን በፊትም ቀድመው መጥተው ስለ ሀገራችን የሚያውቁ ሰዎችም ጭምር እንግዲህ የመስክ ጉብኝት እናዘጋጃለን። ከጊዜ ወደ ጊዜ እንግዲህ በየአመቱ የአፍሪካ ህብረት የመሪዎች ጉባኤ እናካሄዳለን። ይህንን ስናካሄድ በየአመቱ ሲመጡ በጣም እየተደነቁ የሚናገሩ የአካባቢያችን ገጽታ መቀየር፣ የአካባቢ ልማት እናያለን። እንግዲህ በዚህ ላይ ደግሞ የዜጎች የስራ ላይ ደህንነትም እንዲሁ በጉብኝት ወቅት የሚታይ ነው የሚሆነው ማለት ነው። ወደ ሁለተኛው ጥያቄ ስንመለስ ኢትዮጵያ ከዚህ ኮንፈረንስ ምን ትጠቀማለች? እንግዲህ የአፍሪካ የዲፕሎማቲክ ከተማ እንደመሆኗ መጠን ከዚህ ቀደም በርካታ የሚባሉ በተለይ በዚህ አመት በርካታ የዓለም አቀፍ ኮንፈረንሶችን ያካሄደች ከተማ ናት አዲስ አበባ። ብዙ የኮንፈረንስ ቱሪዝም እንደመጣም ይታወቃል። ከዛ ባለፈ ግን ሀገሪቱ በተለይ በአለፉት ስድስት ዓመታት በርካታ ለውጦች የመጡባት ነው። በተለይ የኮሪደር ልማትን ብናነሳ በተለያዩ አካባቢዎች ግዙፍ ፕሮጀክቶች በአጭር ጊዜ ውስጥ እንዲጠናቀቁ ሆነዋል እና እነሱ ከማስተዋወቅ አንጻር ኢትዮጵያ አሁን ያላትን ገጽታ ከማሳየት አንጻር ትልቅ አቅም ይፈጥራል ተብሎ ነው የሚጠበቀው። በተለይም አፍሪካውያን በስፋት የሚሳተፉበት እንደመሆኑ እርስ በርስ ያለውን የስራ እንዲሁም ደግሞ ሰራተኞችን የሚይዙበት መንገድ፣ ለአየር ንብረት የሚሰጡት ትኩረት፣ ለሰራተኞች ምቹ የሆነ አካባቢን ከመፍጠር አንጻር ኢትዮጵያ የሰራቻቸውን ስራዎች እነሱም ያላቸውን ደግሞ ተሞክሮ የሚያቀርቡበት ነው የሚሆነው እንግዲህ ይህንን ኢትዮጵያን ክብር እንዲሁም ደግሞ ግላስ ተቀባይነትን ባከበረ መንገድ ለማዘጋጀት ብሔራዊ ኮሚቴ እንደተቋቋመም ነው እንግዲህ ሚኒስትሯ የገለጹት። እሱንም አፕ ተከታተል እንመለስ። አካባቢያችን አረንጓዴ መሆን እንዲችል የአካባቢ ጥበቃ ስራ ላይ ትልቅ ሙቭመንት ትልቅ እንቅስቃሴ ካምፔንም ተከፍቶ የክብር ጠቅላይ ሚኒስትራችን ዶክተር አብይ አህመድ የአረንጓዴ አሻራ ልማት ከአካባቢ ጥበቃ አኳያ ትልቅ እንደ ምሳሌ ሊነሳ የሚችል እና አብነት ነው ብለን መውሰድ እንችላለን። የአካባቢ ጥበቃ ላይ ትኩረት ማድረግ ያልቻለ የትኛውም ኢኮኖሚ ሰስቴይን ማድረግ አይችልም። በሂደቱ ደግሞ የሌበርንም ጥያቄ የሰው ሀይል የመጠቀም ጉልበት የመጠቀምንም ደግሞ ቫስት በሆነ መንገድ ትኩረት ተደርጎ የሚሄድ ነው የሚሆነው ና በተለይ ከግሪን ሌገሲ አኳያ ትልቅ ትርጉም ሊሰጥ የሚችል ለዓለምም ትምህርት መስጠት የምንችልበት መድረክ ይሆናል። ሌሎቹም እንግዲህ የምንማማርበት መድረክ ነው ብለን ማሰብ እንችላለን። ዘላቂ ልማት ላይ ፍትሐዊ የመሰረተ ልማት አቅርቦትና አካታች ማህበራዊ ልማት ላይ ደግሞ በተለየ መንገድ ስራዎችን እየሰራን ነው ያለ ነው። በተለይ እንደ ከተማና መሰረተ ልማት ሚኒስቴር በከተሞቻችን እያመጣናቸው ያሉ አረንጓዴ መሰረተ ልማት ብቻም አይደለም፣ ኢኮኖሚያዊ መሰረተ ልማት እንዲሁም ማህበራዊ መሰረተ ልማቶቻችን በጣም ዜጎችን ያከበረ የዜጎችን መብት ያከበረና የአካባቢ ጥበቃንም ስራ ከግምት ውስጥ በከፍተኛ ደረጃ ያስገባ ነውና ከብዙም አንግል አኳያ ይሄንን ኮንፈረንስ ለማካሄድ በሞራል በህግ እና እንዲሁም ደግሞ ከባህላችን እሴትም አኳያ ተገቢ ልማት ቦታ የሚሰጠው ነው ብለን መውሰድ እንችላለን። ኮንፈረንሱ ለምን ያህል ቀናት ነው የሚቆየው የሚለውን የመጨረሻ ጥያቄያችን እናድርገው። እንግዲህ ኮንፈረንሱ ከግንቦት 11 እስከ 15 የሚካሄድ ነው የሚሆነው። ጥናታዊ ጽሁፎች ይቀርቡበታል። በተለይ አዲስ አበባና በአዲስ አበባ ዙሪያ ያሉ የተሰሩ ስራዎች የመስክ ላይ ጉብኝትና ሌሎች ሁነቶች የሚካሄዱበት እንደሆነ ነው የተገለጸው። እጅግ አርጌ ነው የማመሰግነው ሳራ ስዩም፣ ለአጋራሽን መረጃ መልካም ቀን ይሁንልሽ።